በፓሪስ ውስጥ ሞቃታማ የበጋ ምሽት ነው። ለሳምንታት ያህል ከተማዋን ሲያቃጥል የነበረው ከፍተኛ ሙቀት መንገዶችን ባዶ አድርጎ የሉበር ሙዚየምን ከመቼውም ጊዜ በላይ ጸጥ እንዲል አድርጎታል። ማንም ወደ ውጭ ለመውጣት አይደፍርም። ነገር ግን ለአንድ ሰው ይህ ለመንቀሳቀስ ትክክለኛው ጊዜ ነበር። በሌሊቱ ሙሉ የክፍለ ዘመኑን ዝርፊያ ፈጸመ። ሞናሊዛን ከሉበር ሙዚየም ሰርቆ ወደ ከተማዋ ተሰወረ። ይህ በዓለም ዙሪያ ምርመራ እንዲጀመር አደረገ። የፈረንሳይ ፖሊስ ለሁለት ዓመታት በሐሰተኛ መረጃዎችና በታዋቂ ሰዎች እስራት ውስጥ ሲንከራተት ቆይቶ በመጨረሻ አንድ ሚስጥራዊ ደብዳቤ ሌባውን አሳልፎ ሰጥ አንድ ሰው ብቻውን እንዴት ሞናሊዛን እንደሰረቀ እንዴት ሊያመልጥ እንደተቃረበ እና ከዝርፊያው ጀርባ የነበረውና ከዓመታት በኋላ የተጋለጠውን የተወሳሰበ ዕቅድ ለማሳየት ሙሉውን ታሪክ ሞዴል አድርገነዋል። በዚህ አይሁድ ምሽት ፀሐይ ስትጠልቅ የመጨረሻዎቹ ጥቂት ጎብኚዎች ከሉበር እየወጡ ነበር። ነገር ግን ሙዚየሙ ከመዘጋቱ ጥቂት ቀደም ብሎ አንድ ሰው የሉበርን ይፋዊ ነጭ ዩኒፎርም ለብሶ ወደ ሙዚየሙ ገባ። እንደ ሰራተኛ መስሎ በመግባት በፍጥነት ወደ አንድ ትንሽ የማከማቻ ክፍል አመራ። ራሱን አስገብቶ ሌሊቱን ሙሉ ጠበቀ። በማግስቱ ሉበር ዝግ ነበር። ስለዚህ በጣም ጥቂት ሰራተኞች ብቻ ሙዚየሙን ይጠብቁ ነበር። በማግስቱ ጠዋት በትክክል አንድ 15 ሰዓት ላይ 7 15 ሌባው ከሞላ ጎደል ባዶ ወደ ሆነው ሉበር ወጣ። ማንም ሰው በዙሪያው እንደሌለ ሲያረጋግጥ በፍጥነት ወደ ሳሎን ካሪ አመራ፣ እዚያም ስዕሉን አገኘው። በዚያን ጊዜ ሞናሊዛ የራሱ ክፍል አልነበረውም፣ እናም እንደ ዛሬው ታዋቂ አልነበረም። ነገር ግን ሌባው ይህንን ሊለውጥ ነበር። ማንም ሰው በአካባቢው ሳይኖር ስዕሉን ከብረት ማንጠልጣያዎቹ አውርዶ በአቅራቢያው ወደሚገኝ ደረጃ ወሰደው። በስክሩ ድራይቨር ተጠቅሞ ስዕሉን ከመከላከያ ክፈፉ አውጥቶ በነጭ ጨርቅ ከሸፈነ በኋላ በቀጥታ በአቅራቢያው ወደሚገኘው መውጫ አመራ። ነገር ግን ወደ በሩ ሲደርስ ተቆልፎ ነበር። በትክክል በዚያች ቅጽበት ለሉደር የሚሠራ አንድ የቧንቧ ሠራተኛ ከየት መጣ ሳይባል ታየ። ሰውየው የሉደር ሠራተኛ መስሎት ስለነበር በሩን እንዲከፍትለት ረዳው። እናም ልክ እንደዚያው ሌባው ሞናሊዛን በእቅፉ ይዞ ወደ ከተማዋ ተሰወረ። ዝርፊያው በሙሉ በጥቂት ደቂቃዎች ውስጥ ተጠናቀቀ። ነገር ግን ስዕሉ በእርግጥ መጥፋቱን ማንም ከማወቁ በፊት ሌላ 28 ሰዓታት ፈጅቷል። በዚያ ሳምንት ፎቶግራፍ አንሺዎች በሙዚየሙ ውስጥ እየተዘዋወሩ ስዕሎችን ለይፋዊ ፎቶግራፍ ይወስዱ ነበር። ስለዚህ ግድግዳዎች ላይ ባዶ ቦታዎች መኖራቸው የተለመደ ነበር። ነገር ግን ፎቶግራፍ አንሺዎቹ በማግስቱ ጠዋት ሞናሊዛን ሳይዙ ሲመጡ አንድ በጣም የተሳሳተ ነገር እንዳለ ግልጽ ሆነ። ሞናሊዛ በይፋ ጠፍቶ ነበር። ፖሊስ ተጠራ እና የመርማሪዎች ቡድን ወደ ሙዚየሙ ደረሰ። ፈረንሳይ ድንበሮቿን ዘግታ በሉበር ዙሪያ ታንኮችን አሰማራች። ቀልዴን ነው። እነዚህ ታንኮች ጥቅም ላይ አልዋሉ። ሉብር ከዋጋ የማይተመን ንብረቶቹ አንዱ መጥፋቱ ሲያስታውቅ በዓለም ዙሪያ ከፍተኛ መደናገጥ ፈጠረና፣ ጥያቄው ወዴት ሄደ የሚል ነበር። ፖሊስ ያገኘው የእንጨት ስዕል ክፈፍ እና ሌባው የተወውን የጣት አሻራ ብቻ ነበር። ምርመራውን ለማስጀመር የአካባቢው ጋዜጦች ወደ ስዕሉ ሊመራ የሚችል ማንኛውንም መረጃ ለሚያቀርብ ሰው የ2500 ሮ ሽልማት ማቅረብ ጀመሩ። ምላሹ ከፍተኛ ነበር። በሺዎች የሚቆጠሩ ሰዎች ደብዳቤዎችን ልከው እና ወደ ፖሊስ ጣቢያዎች በመሄድ ሞናሊዛ በዓለም ዙሪያ በተለያዩ ቦታዎች እንደተገኘች የሚገልጹ መረጃዎችን አቀረቡ። ሁለት የተለያዩ ምስክሮች አንድ ሰው ከሉበር ግዙፍ ነገር ይዞ ሲወጣ ማየታቸውን አስታውሰዋል። ነገር ግን የሰውየው ገለጻ ሙሉ በሙሉ የተለያየ ነበር። አንድ ሰው ሞናሊዛ በጭነት ባቡር ላይ ሆና ቤልጂየም ውስጥ እንዳለች ሲናገር፣ ሌላው ደግሞ ስዕሉ ወደ አሜሪካ በሚጓዝ መርከብ ላይ እንዳለ ተናግሯል። ነገር ግን ምናልባት በጣም ተስፋ ሰጪው ተጠርጣሪ ታዋቂው አርቲስት ፓብሎ ፒካሶ ነበር። ፒካሶን የሚያውቅ አንድ ጸሐፊ ለፖሊስ በጻፈው ደብዳቤ ከሉበር በርካታ የአይቤሪያን ሐውልቶችን እንደሰረቀ አምኗል። እነዚህን ሐውልቶች ለፒካሶ እንደሸጠለት ተናግሯል። ፒካሶም በአንዱ ስዕሉ ላይ ተጠቅሞባቸዋል። የማይመስል ቢመስልም የሐውልቶቹን መለያ ቁጥር ከመረመሩ በኋላ ሉበር ከሙዚየሙ እንደሆኑ አረጋግጧል። ፒካሶ ተይዞ ለጥያቄ ያቀረበው በዚህ መሃል ፖሊስ ትኩረቱን ወደ ሌላ ታዋቂ ተጠርጣሪ አዙራ አሜሪካዊው ባንከርና የጥበብ ሰብሳቢ ጄ ፒ ሞርጋን። በዚያን ጊዜ የጥበብ ማጭበርበር ትልቅ ንግድ ነበርና ስዕሎች ብዙ ጊዜ ተጭበርብረው ለአሜሪካ ንጹ ሚሊዮነሮች ይሸጡ ነበር። በተጠረጠረው መሰረት ሞርጋን ዝርፊያውን አዞ ነበርናም፣ ስዕሉ አሁን ወደ እሱ በመጓዝ ላይ ነበር። በአሜሪካ ፖሊስ ወደ ኒውዮርክ እየገባ የነበረን ጀልባ አስቁሞ ፈትሾታል። ነገር ግን በጀልባው ላይ ሞናሊዛ አልተገኘችም። ከዓለም ዙሪያ የተለያዩ እንድፈ ሐሳቦች መምጣታቸውን ቀጠሉ። ነገር ግን ከሁለት ዓመታት ፍለጋ በኋላ የሞናሊዛ ቦታ አሁንም ሙሉ በሙሉ ምስጢር ነበር። እንደ ተለወጠው ሞናሊዛ ብዙም ርቃ አልሄደችም ነበርና ከሉብር ሁለት ማይል ርቀት ላይ በሚገኝ አፓርታማ ውስጥ ተቀምጣ ነበር። ይህ አፓርታማ የቪንቺንዞ ፔሩጂያ ሲሆን እሱም በሉበር ውስጥ እንደ የእጅ ጥበብ ባለሙያ ይሠራ የነበረ 29 ዓመት ጣሊያናዊ ነበር። የሉበርን እያንዳንዱን ድክመት ያውቅ ነበር። ሰኞ ዕለት ዝግ መሆኑን፣ ስለ ፎቶግራፍ አንሺዎቹ ያውቅ ነበር። እናም በዝርፊያው ወቅት በቀላሉ ያፈረሰውን የሞናሊዛን መከላከያ ሳጥን የሠራው እሱ ራሱ ነበር። ከሉበር ከወጣ በኋላ ስዕሉን እሱ ራሱ በሠራው ባለ ሁለት ወለል ሳጥን ውስጥ ደበቀው። ነገር ግን ለምን ያህል ጊዜ ሳያዝ ቀረ? በሚያስደንቅ ሁኔታ ፔሩጂያ ቀድሞውኑ የወንጀል መዝገብ ነበረውና የጣት አሻራዎቹ በሲስተሙ ውስጥ ነበሩ። ነገር ግን በሲስተሙ ውስጥ የነበሩት የቀኝ እጁ የጣት አሻራዎች ብቻ ነበሩ። በስዕሉ ክፈፍ ላይ የተገኘው ደግሞ የግራ እጅ አሻራ ነበር። ስለዚህ ተዛማጅነት አልተገኘም። በምርመራ ወቅት ፖሊስ የፔሩጂያን አፓርታማ ሁለት ጊዜ ጎብኝቶ ነበር። ነገር ግን ምንም አላገኘም። ሞናሊዛ ከአፍንጫቸው ስር ተደብቃ እንደነበረች አያውቁም ነበር። ፔሩጂያ እጅግ በጣም ቀላል የሆነ ዝርፊያ ፈጽሞ ነበር ነበርና የሚያመልጥ ይመስል ነበር። ነገር ግን ስዕሉን ለሁለት ዓመታት ታግቶ ከያዘው በኋላ ትዕግስቱ አለቀ። በዳቪንቺ ድንቅ ስራውን በሳለባት የፍሎረንስ ከተማ ለሚገኝ አንድ የጥበብ ነጋዴ ማንነቱን ያልገለጸ ደብዳቤ ጻፈ። በደብዳቤው ሞናሊዛ በእጁ እንዳለችና ወደ ቤቷ መመለስ እንደሚፈልግ ገልጿል። ደብዳቤውን በሊዮናርዶ ስም ፈርሞ ቀጣዩን ባቡር ተሳፈረ። የጥበብ ነጋዴውና ባልደረባው ስዕሉን ለማረጋገጥ ከፔሩጂያ ጋር በሆቴል ክፍሉ ለመገናኘት ተስማሙ። በሮቹ ከተቆለፉ በኋላ ፔሩጂያ ሳጥኑን ከፈተ እና በሚያስደንቅ ሁኔታ በእርግጥም ሞናሊዛ ነበረች። ስዕሉን የበለጠ ለማረጋገጥ የጥበብ ነጋዴዎቹ ወደ ስቱዲያቸው ወሰዱት። ፔሩጂያን ወደ ጣሊያን በመመለሱ እንደሚሸለም አረጋግጠውለት፣ ነገር ግን ከአንድ ሰዓት በኋላ ፖሊስ ብሩ ላይ ደርሷል። ፔሩጂያ በእስር ቤት የቆየው ለሰባት ወራት ብቻ ሲሆን ከአስር ዓመታት በኋላ ሞተ። ምንም እንኳን የሞናሊዛ ፍለጋ ቢያበቃም በእርግጥ ስለተፈጸመው ነገር እውነቱ ከመቃብር ጋር የሄደ ይመስል ነበር። ነገር ግን በ1932 ከዝርፊያው ጀርባ እጅግ የተወሳሰበ ዕቅድ እንደነበረ የሚገልጽ ታሪክ ታተመ። በካርል ዴከር የተጻፈ ሲሆን እሱም ከዝርፊያው ጀርባ የነበረውን ሰው እንደሚያውቅ ተናግሯል። ስሙም ኤድዋርዶ ዴ ቫልፌርኖ፣ የጥበብ ማጭበርበር ባለሙያ ነበር። አንድ ሳይሆን ስድስት ፍጹም የሞናሊዛ ቅጂዎችን በአሜሪካ ለሚገኙ ስድስት ያልጠረጠሩ ሚሊዮነሮች ለመሸጥ ታላቅ እቅድ ነድፎ ነበር። ቅጂዎቹን እንዲሰራ አንድ ጎበዝ ፈረንሳዊ ሰዓሊ ቀጥሮ ወደ አሜሪካ ላካቸውና በማከማቻ አስቀመጣቸው። እነሱ በእርግጥም ሞናሊዛን በእጃቸው እያስገቡ እንደሆነ እንዲያምን እውነተኛው ስዕል መጥፋት ነበረበት። እናም ዝርፊያውን እንዲፈጽም ፔሩጂያን ቀጠረ። ሞናሊዛ መጥፋቷ ዜናው ሲሰራጭ ስዕሎቹ ለገዢዎቻቸው ተሸጡ እና ሦስቱም ተሳታፊዎች ከዘጠና ሚሊዮን ዶላር ጋር እኩል በሆነ ገንዘብ ተሰውሩ።